በነገራችን ላይ ስልጣን የማይወድ ይመስላል እንጂ ታዬ በጣም ስልጣን ይወደው። በነገራችን እስከማውቀው በእኔ ግምገማ እስከተረዳሁት ድረስ ማለት ነው። እኔ ታዬ ይህንን አሁን የሚናገረው ነገር በሙሉ ይህን አሁን አማራን አጠፋለው አሉ ይደነገጥኩ ምን ይደነግጣል? ይሄ እኮ የታዬ ህልም ነበር። መቼ ነው ለብሔሮች ለአማራ ምናምን ተቆርቋሪ የሆነው? ደነገጥኩ የሚለው ታዬ ደንግጦ ማቀው በጣም ደንገጥኩ እኔ። ግን ይህንን ጠቅላይ ሚኒስትሩ ሁለት መስመር የስንብት ደብዳቤ ከመጻፋቸው በፊት ቢለቅ ኖሮ ክብር ይኖረው። ልክ ደብዳቤው ሲደርሰው መሳደብ መራገም ከሚጀምር እንደዚህ አይነት እሱ እንደሚለው በዚህ ደረጃ የተበላሸ ድርጅት ከሆነ በዚህ ደረጃ በጣም የበሰበሰ ድርጅት ከሆነ ምን ይሰራል? ሰውስ እሱን የመሰዳቀኝ አስ እንዴ ከህወሓትና ከኢህአዴግ ውስጥ እኮ ወጥተው በቃ አንፈልግም፣ ከኛ ጋር የሚሄድ ድርጅት አይደለም ብለው እኮ የወጡ ሰዎች እና ያጋለጡ ሰዎች አሉ። እነ ኤርሚያስ እኮ ከስልጣን ሲባረሩ እኮ አይደለም መጽሐፍ የጻፉ በቃ ከዚህ ስርዓት ጋር እንሰራም ብለው ወጡ። ምን ይሰራል እሱ? ይሄን ያክል የተበለሻሸ ይሄን ያክል የማያምንበት ይሄን ያክል የሚራገምበት ድርጅት ውስጥ ጠቅላይ ሚኒስትሩ አንድ መስመር ስላገለገልክ እናመሰግናለን፣ አሰናብቼሃለሁ እስከሚሉ ድረስ ለምን ይጠብቅ? ምን አይነት ሰው ነው? ታዬን ገለጭው ብትለይ፣ ለምሳሌ ከተማ የገባ በሬ ነው የሚመስለኝ እኔ እኔ አሁን ለገና ለፋሲካ ከቤት ያልወጣ በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪናዬን መታወት ያውቃል ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ዘሎ የሚጋጫውን የመኪና ላይ ነው። ታዬን ከተማ እንደገባ በሬ ነው የምቆጥሩ። ሁሉንም ነገር እየደረማመሰ የሚሄድ ሰው ማለት ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ሰው። ለዛ እንግዲህ ከዚህ በሬ ጋር እንደረቅም ብለው ትተሆን አላቅ ብቻ መልስ ሲሰጡት አልነበረም። ታዬ አቀኛ ሰው ከነበረ ይህንን አይነት የተበላሸ ድርጅት ጥሎ መውጣት ነበረበት። ጥሎ ወጥቶ፣ እውነት ለመናገር ጥሎ ቢወጣ በልቤ አድናቂው ነበር።